ጋዛ ሰማይ ስር ደመናው የባሩድ ጭስ ነው። ተመልሶ የሚዘንበው የጥይት በረዶ ነው። ሰማዩ ነበልባል፣ ምድሩ ረመጥ። እናት የልጆቿን አስክሬን ታቅፋ ታነባለች። ልጅ ወላጆቹን በሞት አጥቶ ብቻውን ይኳትናል። ይህ ያልተኖረ ልጅነት ነው። ወዲያ ከፍርስራሾች መሃል የሰው ልጅ ይለቀማል። እናት ልጅ አዝላ ሩጫ፣ አባት አባትና ልጅ እንባ ወጣ የቀረች የልጆቹ እናት፣ አዛውንቱ ፍርስራሽ ላይ ሆኖ ያነባል፣ ቁስለኛው ደም ለብሶ ወዲያ ይጣደፋል። አምቡላንሶች የማያርፉበት ስፍራ፣ ጨርቅ ጥሎ እብደት፣ ፍትህ የሌለበት ትውልድና ነገ፣ አድባርና ቀይ ወደ አምሳ ሺህ የሚጠጉ ቦምቦች ከላይ በአውሮፕላን ወደ ጋዛ የተወረወሩበት። የወታደሩ እግሮች ላፍታ አይበዙ ነው እዚህ ሮኬቶች አየር ላይ ይወነጨፋሉ። ተወርዋሪ ኮከብ የሚመስሉ ቦምቦች ቁልቁል ይምዘገዝጋሉ። ድንጋይ የያዙ እጆች ከጥይት ተፈሙስ ጋር ይፋጠጣሉ። ድንገት የፍንዳታዎች ልብን ያረዳሉ። ቃታው ያለማቋረጥ ይሳባል። ህንጻ በቁሙ ይከስማል። ቅለሃው ያፏጫል፣ እሳቱም ይፋጃል። አንዳይ ተጭኖ ጦርነት ይሸሻል። የገዛ ቀ የተለቆ ስደት አማራጭ ይሆናል። ትላንትን ትዝታ ያደረገች ከተማ ከመኖር ወደ አለመኖር የተለወጠች መንደር። መሰረተ ልማቶች ፈርሷል። መንገዶች ተቆፍረዋል። የሚበላ የሚጠጣ የሚላስ የሚቀመስ የለም። የህፃናትን የሲቃ ድምፅ የምታስተጋባው የግፍ ምድር በፍርስራሽ ከተማ ውስጥ ሳህን ይዘው ምግብ የሚፈልጉ ህፃናት። ጋዜጣው፣ ሬዲዮም፣ ቴሌቪዥኑም ማህበራዊ ሚዲያም ሁሉ ስለዚህ መካከለኛ ምስራቅ ስቃይ ያለማቋረጥ ይዘግባል። የመዋች ቁጥር በየጊዜው እንደ ቀልድ ይጠራል። ታሪክ ቢተርከው ቢተርከው የማያልቆሙት ስደትና ቁስለት፣ መፈናቀልና ቤት አልባ መሆን፣ ረሃብና ጥማት። ጦርነት ማለት ምን ማለት እንደሆነ የአንደኛውንና የሁለተኛውን የዓለም ጦርነት ያላዩ ጋዛ ማሳያ ነች። የጥይት ድምጽ ከሚያፏጭበት አሸዋማ ምድር አፈሙዞች አንዳች ነፍስ ለመቅጠፍ ይደቀናሉ፣ ሰብአዊ ቀውስ ልምድ የሆነበት። ዛሬም ድረስ መቋጫ ያላገኘው የእስራኤል ፍልስጤም የሩቅ ምስራቁ የዘውትር ሰበር ዜና ከየትኛውም ስፍራ ጦርነት የሁለቱ ሰጣ ገባ የዓለምን ትኩረት ይስባል። የቁርሾ ታሪክ ዓመታትን ወደ ወደኋላ ወስዶ እስራኤል በመካከለኛ ምስራቅ የማስፈር ሚስጥር የመሬት ይገባኛል አባቶቻችን ርስት ይመለስ የፍልስጤም ግዛት መለያየቶች የፍልስጤም ሀገር ያለመሆን ሃይማኖታዊ መሰረቶች የእንግሊዝ ቁርሾ ያያናና ያረብ ሀገራት ጣልቃ ገብነት ሌሎች ሌሎች ተደምረው ለዚህ ምክንያት ሆነዋል። ሌላው የኢየሩሳሌም የባለቤትነት ጥያቄ ዋነኛ ጸባቸው ሆኖ ዛሬም ድረስ ዘልቋል። እስራኤል ዋና ከተማ አይነች ብትልም እስካሁን ዓለም አቀፍ እውቅና ግን አላገኘችም። ፍልስጤማውያን በበኩላቸው ምስራቅ ኢየሩሳሌም መዲናቸው እንደሆነች ያስባሉ። የአብርሃም የቃል ኪዳን ምድር ይሏታል፤ በአይሁድም፣ በእስልምናም በክርስትናም ይህ የአረብ ብሔርተኞችና የአይሁድ ጽዮናውያን ያላባራው የዘመናት ሹክቻ ነው። ወትሮ የተሻለ መረጋጋት ውስጥ የነበረው የሁለቱ የያዝ ለቀቅሰት አገባ ከሁለት ዓመታት በፊት ጥንቁቅ ነች የምትባለው እስራኤልና አነፍናፊው ሞሳድ ሳያስበው ያስከትለው ከሁለት ዓመታት በፊት የጥቅምት ሰባቱ ጥቃት ነበር። በሐማስ በደቡብ እስራኤል ድንገተኛ ጥቃት ተሰንዝሮ 1200 የሚጠጉ ሰዎች ገደለና ሌሎች 250 አንዱን ካገተ በኋላ የእስራኤል ጦር በጋዛ ላይ ከፍተኛ ወታደራዊ እርምጃ መውሰድ መጀመሩን ተከትሎ እስካሁን ይኸው የሰባ ሺ የሰው ልጆች ሕይወት ከሁለቱም ወገን እንደ ዋዛ ተቀጥፏል። ቤቱን ያጣ፣ ንብረቱ የተበተነ፣ ቤተሰቦቹ የት እንዳለ ይሙቱ ይኑሩ የሚያወቅ ብዙዎች ናቸው። እስራኤል ይባስ ብላ ሰብአዊ እርዳታ ወደ ጋዛ እንዳይገባለች። ረሃብና ጥማቱ በዛች ምድር ላይ ነገሰ። 112 ሕፃናትን ጨምሮ 260 ፍልስጤማውያን በራብ አለቁ። ጋዛ ሙሉ በሙሉ በሚባል ደረጃ ወደ ፍርስራሽነት ተቀየረች። አንድ ሁለት እያለ ጦርነቱ ልባት ሳያገኝ ሁለት ዓመታት ደፈኑ። ታዋቂ ሰዎች ጣልቃ ቢገቡም ያልቆመው ግፍ፣ ፕሬዚዳንት ጆ ባይደን ሞክሮ ያልተሳካው የሁለቱ ሀገራት እርቀ ሰላም። ለሁለት ዓመታት የዘለቀውን አሰቃቂ ጦርነት ለማቆም ብዙ ድርድሮች ቢደረጉም፣ እስራኤል ላይ አያሌ ማዕቀቦች ቢጣሉም ነገሩን ሊያበርዱ አልቻለም። ሪፐብሊካኑ ትራምፕ ግን ገና ወደ ሥልጣን እንደመጡ ጉዳዩ ለእኔ ተውታሉ። ትራምፕ በእስራኤልና ፍልስጤም መካከል የተከፈተውን ጦርነት በዘላቂነት ሲፈታል ያሉትን ባለ 20 ነጥብ ስምምነት አዘጋጁ። ዋናውና ያልተመለሰው ጥያቄ ግን ይህ ትራምፕ ያቀረቡት የሰላም ስምምነት እስከ መጨረሻው ተሳካን በለና የፈረሰችውን ጋዛ የግንባታው ወጪ ማን ይሸፍናል? እስራኤል ወይ አሜሪካ? የፈረሰችውን የጋዛ ከተማ ፍርስራሽ ለማንሳት ብቻ 14 ዓመታት እንደሚያስፈልግ ቤቶቹ መልሶ ለመገንባት ሌሎች አስርት ዓመታት እንደሚፈጅ መገለጹ የጋዛውያን የወደፊት ተስፋ ስጋት ላይ ጥሏል። ምንም እንኳን ትራምፕ የመልሶ ግንባታውን ጉዳይ ለኔቶት አሜሪካ፣ የአረብ መንግስታትና ቀንደኛ ወዳጆቻችንን አነጋግሬ ጨርሻለሁኝ። እንደውም የወደፊቷ ጋዛ ውብ የባህር ዳርቻ ከተማ ትሆናለች ብለዋል። በትራምፕ ሀያ ነጥቦች መሠረተ ልማት ይሟላል፣ ፍርስራሹ ይነሳል፣ ለኑሮ ምቹ የሥራ ዕድልም ያለባት ከተማ ትሆናለች ይላሉ። ዋነኛው ሌላ ስጋት ግን 89 ከመቶ የፈረሰችውን ከተማ መልሶ ግንባታውን ከአስርት ዓመታት በላይ በመውሰዱ በከተማዋ የሚገኙ ፍልስጤማውያን ግንባታው እስኪካሄድ ድረስ እንዴት በምን ውስጥ ይኖራሉ? መሠረተ ልማት ውስጥ፣ ምግብና መጠጥ ውስጥ፣ ስንት ዓመት በእርዳታ ይቆያል? የልጆቻችን ትምህርት ጉዳይስ? የሥራ ሁኔታስ? ይህ ጋዛ እስክትገነባ ያለው የፍልስጤማውያን ስጋት ብለው በርካቶች የሚያነሱት ጥያቄ ነው። የአዲስ አበባን ከተማ ግማሽ በምታክለውና 2 ሚሊዮን ሕዝብ የሚኖርበት ጠባቧ ጋዛ 89 በመቶ የሚሆነው መሰረተ ልማቷ በጦርነት ወድሟል። ከ81000 በላይ የመኖሪያ ቤት ብሎኮች ፍርስራሽ ሆነዋል። ዓለም ባንክ የጋዛንና የዌስት ባንክን ጉዳት 53 ቢሊዮን የአሜሪካን ዶላር እንደሚገመት ሲገልጽ ጋዛን መልሶ ለመገንባትም በትንሹ 70 ቢሊዮን የአሜሪካን ዶላር ያስፈልጋታል ሲል ሪፖርቱን ያቀርባል። ያቺ 370 ስኩዌር ኪሎ ሜትር ስፋት ያላት ከተማ ዛሬ 70 ከመቶ ፈርሳለች። በከተማዋ ያለው ፍርስራሽ 40 ሚሊዮን ቶን ይሆናል ተብሎ የሚገመት ሲሆን ታዲያ ይህን ፍርስራሽ ለማንሳት ብቻ በመቶ የጭነት መኪናዎች ሂሳብ እንኳን 15 ዓመት መፍጀቱና 500 ሚሊዮን የአሜሪካን ዶላር ማስፈለጉ ጉዳዩን አስቸጋሪ አድርጎታል። 70ሺ ህዝብ ህይወቱን ባጣበት፣ 200ሺ ህዝብ በቆሰለበት የሁለት ዓመቱ የእስራኤል ፍልስጤም የጋዛ ጦርነት የእስራኤል ባንክና ፋይናንስ ሚኒስቴር በጋዛ ጦርነት እስራኤል 250 ቢሊዮን የአሜሪካን ዶላር እንዳጣች ያትታል። አሁን በጋዛ 85 በመቶ የሚሆኑ ህዝብ ስራ የለውም። ትራምፕ የጀመሩት ሰላም ምን ላይ ደርስ ሲሆን መቋጫ ያልተገኘለት ጦርነት ፍጻሜ ምን ይሁን? አሁንም ክስ ላይ ያሉት ሐማስና እስራኤል ወደ ሌላ ጦርነት ያቀኑ ይሁን ወይስ ጋዛ እስከ ወዲያኛው ሌላ ተስፋ የሚደረግ የሚገባት ከተማውና ተቀጥል ይሁን ጊዜ የሚፈታው ጉዳይ